ቀለል ያለ በራታ አሳይኝ ከይቅርታ ጋር እህቴ ይቅርታ ያስፈልገው። ለማንኛውም ዛሬ ማለት ነው የኔም በራታ እኔ በራታ እንዴት እንደምሰራ ላሳያችሁ ማለት ነው። እዚህ ጋር እኔ በነገራችን ላይ በራታ እንደዚህ ዝም ብዬ ነው ማቦካው እንጂ ለክቻ አላውቅም፣ ግን ለእናንተ ቤ ሶስት ኩባያ ዱቄት፣ ትንሽ ጨው፣ ትንሽ ስኳር ተጠቅም ያለ ውሃ ውሃ ያው አሁን ሲጀመር የሞቀ ውሃ ነው ማለት ነው። ለብ ያለ ውሃ ነው የምጠቀመው ምን ጊዜም ዋነው ቀዝቃዛ አልጠቀምም። እና የሁሉም ቤት በራታ እንደሚለይ ያውቃለሁ፣ ግን የኔ በራታ ይሄ ነው ማለት ነው። እዚህ ቤት መጀመሪያ ጊዜ ስመጣ ማለት ነው በበራታ ነው የተፈተንኩት ማለት ነው። እና በራታዬ ለእኔ ትልቁ ባለውለታዬ ናት። የመጀመሪያ ቀን ያመጣው ቀን የመጣው ቀን እዚህ ቤት ውስጥ ምንትቻ የለች ተብሎ ማለት ነው በራታ ሰርቼላቸው በራታዬ ነው በጣም የወደዱት የነበረ ማለት ነው። በዛን ሰዓት የዛሬ ነው ያድርገውና ለማንኛውም እዚህ ጋር አብኩቼ አስር ደቂቃ ያለ ምናምን ትንሽ አሳርፍ ዋለሁ እንዳያስቸግረን እዚህ ጋር ስንዳምጠው ማለት ነው። እስተማስተካከል ነው ማለት ነው። ከዛ እዚህ ጋር ከዳመጥኩት በኋላ ዘይቴን ከዛ ዱቄት ነው የማደርገው ማለት ነው። ቆይ ላሳያችሁ እንዴት እንደሆነ ቀስ አድርጌ ማለት ነው። ፈጣን ሽም ትሉኛላቸው አደለ? እኔ እኮ ቪዲዮ እንዳይረዝምባችሁ እያልኩ ነው የሚያንፈጥ ነው ማለት ነው እንጂ ቪዲዮው የእውነት የአስር ደቂቃ በላይ የሚሆንበት ጊዜ ያለ፣ አንዳንዴ ስቀርጠው ማለት ነው። እና ግን ቆራርጬ ምናምን ነው እናንተ ጋር እንትን ምለው እንዳይረዝምባችሁ እያልኩ ነው። እዚህ ጋር በሀይላንድ ዘይት ነው ያደረግኩት፣ ለእኔ ስራ ስለሚቀለኝ ነው ማለት ነው። በጣም ነው ለእኔ የሚቀለኝ ዘይት ዶቄት፣ ከዛ በቃ እንደዚህ ነው ማለት ነው። ብዙ አይነት አሰራር እንዳላቃለሁ፣ ያው እንደነገርኳችሁ፣ ግን ይሄ ለእኔ በጣም ቀላል ና ፈጣን ነው ማለት ነው። ከዛ መጥበሻ ምናምን ካዘጋጀ በኋላ አሁንም ድጋሚ እዚህ ጋር እንደምታዩት ትንሽ ስዳምጠው የሚያስቸግረኝ ቁጭ አላረኩትም። ትንሽ ደቂቃ አንድ አምስት ደቂቃ ምናምን ቁጭ ቢል ከተጠቀለል ነው በኋላ ማለት ነው ምንም አያስቸግርም ማለት ነው። ምክንያቱም ሊጡ ካረፈ ማለት ነው ትንሽ ረፍት ይፈልጋል። ለማንኛውም ሁለት መጥበሻ ነው የጣርኩት እኔ እንዲያፈጥነኝ እና እንደዚህ ዳምጭ ካስቀመጥኩ በኋላ ከዛ በመጥበሻ መጥበስ ጀመርኩኝ ማለት ነው። እንደምታዩት ምንም አይነት ዘይት የለውም። ስታረጉት እኒህ ዘይት በዛ ካረጋችሁበት ደግሞ በጣም ክፍትፍት ያደረግላቸዋል። ግን ይሄ ለእኔ በጣም የሚወዱት ነው ማለት ዘይት ብዙ ስለማይፈልጉ ሰዎች ማለት ነው። እንደምታዩት አያችታ ስስ ነው፣ ባዶ ነው። ይኸው ምንም አይነት ዘይት የለውም። እንደምታዩት አማሪፍ ነው። መጥበሻችሁ ላይም እንደዚህ ትንሽ የዘይት ጣባ አርጋችሁ ማድረግ ትችላላችሁ። ከፈለጋችሁ እንደ የሚያምር መልክ ይሰጠዋል፣ አሪፍ ያደርገዋል። እንደገናም ትንሽ ኩፍ እንዲያረግ ያደርገዋል። ይህም እንዳማራጭ ነው ማለት ነው። ግን ቀስ አርጋችሁ ጋዛችሁን ረጋ አርጋችሁ መጥበሻችሁን እንደዚህ ኖርማል ካረጋችሁት ራሱ አሪፍ ነው የሚሆነው። እንግዲህ በፈለጋችሁት ማቅረብ ትችላላችሁ። ግን ምንጊዜም እየጋገራችሁ አልሙኒየም ውስጥ ማድረጋችሁ